ፍቅር ትፈለጊያለች ተብላ ስትወሰድ ፌንት ነቅሎ ፉፉ ፍቅር ቤት ወድቆ ነበረ፣ እሷም ደንቅጣ ስታነሳው ምናምን ነገር አይተናል። እና ዛሬ ደግሞ ፍቅር ምንድን ነው ያለችው? ትናንትና አቤቷ በነበረበት ሰዓት ያየን እሱ አየሁ የሚለው ነገር አለ እና ምንድን ነው ምንም ሳይነግራት ተነስቶ ቁልፉን ለዘበኛ ሰጥቶ እንደወጣ ነው የተናገረችው። እሷ ስትገባ እሱ እንደሌለ እኔ ጭራሽ አይደለም ቡታጅራ ሊሄድ እንዴት ከቤት ይወጣል ብዬ ማለት አሞስ ስለነበረ ከቤት መውጣት የለበትም ብዬ ሳስብ ጭራሽ እርቁ ቡታጅራ ድረስ እንደሄደ ቆይቼ ነው የሰማሁት ብላለች። ቁልፉንም ዘበኛ ጋር እንዳስቀመጠላት ተናግራለች ማለት ነው። እና ለምን እንደሄደ አልገባኝም ስትል ነበረ። ነገር ግን ያው ፉፉ አሁን ላይ መጥቶ የተናገረው ነገር ሌላ ነገር ነው ማለት ነው። እና የፉፉ አዲስ አበባን ለቆ ወይም የፍቅርን ቤት ትቶ ለመሄዱ ዋና ምክንያት ብሎ ያለው የአብረሽ ፎቶ እቤትሽ ምን ያደርጋል? እያለ ነበረ ሲቆጣ የነበረው ማለት ነው። እና እሷ ደግሞ የተለያየኸውን የአብረሽ ፎቶ ቤት የለም ምናልባት ከቃጋብሮ ጋብሮ እቶ ሊሆን ይችላል ምናምን ነገር ብዙ ነገር ብላለች። እና እሱ ደግሞ አውቀሽ ነው ለምን ፎቶሽ የሱ ፎቶ አንቺ ጋር ሊኖር አይገባም ነበረ። ከሱ ጋር የሆነ ነገር አልጨረሽም ማለት ነው። እና እሱ ጋር ብትይጂ አንቺን ረስቶሻል ከነ መፈጠርሽ፣ አንቺ ግን ጭራሽ ከነ ፎቶ ቁጭ ብለሻል ምናምን፣ ብቻ ብዙ ነገር ተናግሯታል። እሷም ለማዳመጥ ለመረዳት ሞክራለች፣ ግን በጣም ስትናደድ በጥፊ ይመተዋለች። እሱ ምንድን ነው የመጣችው እሷ እውነት የምትለው ነገር ስታስረዳው እሱ ትንሽ ያፎፉ መረጋጋት ነገር አይታይበትም፣ ብዙ ጊዜ ቪዲዮ ላይ ሳየው ችኩል ነው ማለት ነው። በቃ ሲደሰትም ትንሽ ይበቃዋል፣ ሲናደድም ትንሽ ይበቃዋል እና እንደሱ አረጋ ብሎ ነገሮችን የማስረዳት ነገር የለውም። ና እያስረዳችሁ እያለ ጭራሽ ሊሰማት አልቻለም። በጣም ስላናደዳት በጥፊ መጥተዋለች። እንግዲህ ቢሆንም ግን ያው መጨረሻ ላይ ካያችሁ ምንድን ነው ያለችው? እኔ የልቤ ሰው አገኘሁ ብዬ ነበረ ሳልነግርህ የምትረዳኝ የሚያስፈልገኝን ነገር የምታውቅ፣ ጭንቀቴ የሚገባህ፣ ብዙ ነገር በቃ ከሰው የተለየ ከማውቃቸው ሰዎች ብቻ ሳይሆን ከሰዎች ሁሉ የተለየ አድርጌ ያስብህ ነበር። ግን አንተ ሰው ሰው ነው ለካ፣ ሁሉም ሰው አንድ ነው ብላ እንድታስብ ነው ያደረጋት። እሱ ምንድን ነው እኔ አብሬሽን ምናልባት ያው ከቃጋ ጋ ሊኖር ይችላል ማለት ነው ነው ከዚህ ጓደኛሞች ስለነበሩ ምናልባት ወይ ጉርድ ፎቶ ወይ የቁም ፎቶ ከሆነ ልብስ ጋብሮ ሊሆን ይችላል አይታወቅም የሆነ ቃ ሲያስተካክሉ ኩ ሊገኝ ይችላል አላቅም እንዴት እንደሆነ እሷ እንግዲህ የለኝም ብላለች እሱ ደግሞ አለሽ ምናም ብሎ ሲከራከራት አዎ መኝታ ቤቴ አስየዋለሁኝ በዛ ላይ ደግሞ አልበም አለኝ ምናም ብላ እሱን ለማናደድ ማለት ሆነ አንዳንድ ስትናደድ እኮ አይደል አዎ ደጋ ረገ የምንለው ነገር አለና ፍቅርም እሱ በጣም ስላናደዳት ፉፉ ስላልተረዳት እየነገረችን ያለውን ሳይሆን እሱ ያየውን ነገር ነው የሚናገረው። አንዳንዴ ደግሞ በፉፉ መንገድም ስታዩት ያስ ብላል ማለት እሷን እየወደዳት ምናምን ነገር ግን ያ ፎቶ እዛ ቤት ሲገኝ እውነትም ይሄ ነገር አልቆረጠላትም እንደምናምን ብሎ ሊያስብ ያደርገዋል። ይሄ ማንም ሰው የምናስበው ያናድደናል። ቢያንስ አፋወተን እንኳን ባንናገር የሆነ ጥያቄ ይፈጥርብናል አይደለ? እና በፉፉ ጫማ ላይ ሆናችሁ ስታስቡት እውነትም አይቶት ከሆነ ፎቶውን ለጊዜው ያን አድጃል። ግን እኔ ሁለቱም ትክክል ናቸው ብዬ አስባለሁ። ግን ሁለቱም ያልተገነዘቡት ነገር ምን ሊሆን ይችላል መሰላችሁ? ምናልባት የፉፉንና የፍቅርን አብሮ መሆን የማይፈልጉ ሰዎች በጣም ብዙ እንዳሉ እናውቃለን። ብዙ ማለት ነው። ስለዚህ እነሱ መጉዳት ከፈለጉ እኮ ቀላል ነው። የአብርሽን ፎቶ ወስዶ እነሱ ቤት መጣል እኮ። ምናልባት እንድዛ ሊሆን ይችላል ብዬ አሰብኩኝ። ምክንያቱም እሷም አታቀም እንግዲህ የለም እያለች እየተከራከረች ነው እሱን ደግሞ አይቻለሁ እያለ ነው። ስለዚህ ሊሆን የሚችለው ወይ ከሷ በኩል የመጡ ጓደኞች፣ ወይ ከሱ በኩል የመጡ ጓደኞች፣ የሁለቱን አብሮ መሆን የማይፈልጉ ሰዎች ይኖራሉ። ዛሬ ታቀላችሁ በፍቅር ሰው እንኳን ደርሳችሁባቸው አይደለም ደስ የሚል ሰዎችን ሲያወራ ሱ በፍቅር የሚቀኑ ሰዎች አሉ። በቃ እነሱም አላየት እንፈልጋለን የሚሉ ሰዎች ብዙ አሉ። እና ምናልባት ሁለቱን ለማጣላት የሆነ ሰው ፎቶውን ይዞ ሄዶ እዛ እንግድነት ተገኝቶ ምናምን፣ ወይም ደግሞ ከሚገዙት እቃ ውስጥ እኮ ማድረግ እኮ ነው። ቀላል ነው ማለት። ሰው ተንኮል ለማሰብ ከፈለገ ተንኮል በትንሽ ነገር ይሰራል። ሰው ጥሩ ነገር ለመስራት ነው ጊዜ የሚወስድበት እንጂ ለተንኮል ሲሆን ሴጣሩም ይተባበራል መሰለኝ ቀላል ነው። እና ምናልባት ቆም ብላችሁ ያላሰባችሁት ነገር ካለ ብዬ የማስበው እርግጠኛ ነኝ ያው ፍቅርም የአብርሽ ፎቶ ምንም ሊያደርግላት ስለማይችል ታስቀምጠዋለች ብዬ አላስብም። ምናልባት እንዲያው ከመቶ አምስት ፐርሰንት እንዲያለችው የሆነ ጉርድ ፎቶ ናምን ከሆነ ምናልባት የሆነ ጊዜ ፍቅር በነበሩበት ሰዓት የሆነ ቦታ ካረገችው አሁን ላይ ሊወጣ ይችላል። ግን ፉፉ የዚህ ያክል የሰው ቤት ገብቶ የሚበረብር ልጅም ስላልሆነ ዝም ብሎ አላገኘውም ያን ፎቶ። እኔ የማስበው የሆነ ሰው አውቆ ገብቶ ፉፉ በሚያይበት መንገድ ወይም ፉፉ በሚቀመጥበት ወይም ሊታይ በሚችል ቦታ ይሄን አጋጣሚ እንዴ በየፊልሙ ላይ በየድራማው ላይ እያየን አይደል እንዴ ተንኮል የት ጥግ ድረስ ተደርጎ እንደሚሰራ እና በዚህ ዘመን ላይ ደግሞ ስትሆኑ ይሄንም ማሰብ አለባችሁ ገብታችሁ አለ አይደል እንጂ ያገኛችሁትን መረጃ ሁሉ መሰብሰብ የለባችሁ ማለት የሆነ ነገር ስታዩ የሆነ በሌላ በብዙ አንግል ማየት አለባችሁ ገብታችሁ አለ አይደል አሁን እናንተ አንድ ጋር መኖር ከጀመራችሁ ባለፈው አብረን ሆንን ብላችሁ አዲስ ህይወት ብላችሁ መጣችሁ ከዛ ፈተና ተደራረበባችሁ ገብታችኋል አይደል ስትፋቀሩ የእናንተን ፍቅር የማይፈልጉ ብዙ ሰዎች አሉ በፉፉም በኩል በፍቅርም በኩል ማለት ነው እና እነዚህ ሰዎች ደግሞ እናንተ መበቀል የሚችሉት እናንተ ማለያየት ነው በመሀላችሁ የሆነ ነገር እየጨመሩ እናንተ ማለት ፉፉን ፍቅር ተሳስታለች ይላል ማለት ነው ፍቅርም ደግሞ ፉፉን ጥፋተኛ ታድርጋ ሁለቱም ሳይግባቡ ትልቅ ደረጃ ይዳረሳሉ ማለት ነው። ግን መሆን ያለበት ሁለቱም ቁጭ ብለው ፉፉ አሁን በጣም ያናደዳትና የመጣት የመታት ነገር ምንድን ነው? አዎ አድርገሻል ብሎ እንደዛ ከሚከራከራት ይልቅ ምን ማድረግ ነበረበት? ኦኬ አንቺም ካላስቀመሽው እኔም ደግሞ አይቼዋለሁ። ስለዚህ ይህን ፎቶ እንዴት እቤትሽ ሊገኝ ቻለ? ማን አመጣው? እንዴት እስከዛሬ አልታየም ምናምን ብሎ ቁጭ ብሎ ቢጠይቃት እሷም ማሰቢያ ጊዜ ይኖራታል ማለት ያን ፎቶ መቼም ቤቷ እስከሆነ ድረስ ቤት ትጠርጋላችሁ፣ ታስተካክላላችሁ፣ ብዙ ነገር አይደለ። ስለዚህ እስካሁን ታየው ነበረ እና ይህን አይነት ሀሳብ ቀጥ ብሎ ቢነግራት እሷም ደግሞ አዎ ልክ ነው ምናምን ብላ ያ ነገር አስባ ምናምን ነገር ከየት እንደመጣ ያ ፎቶ ይገኛል። ግን እሷ እኔ አላየሁትም እመነኝ እያለችው እሱ ደግሞ አንቺ አውቀሽ ነው ውሸሽን ነው ድሮም ከእሱ ጋር ያለሽ ነገር አላለቀለትም። ዝም ብለሽ አንቺ እኔን ተጫወቱ በቃ፣ ብዙ ነገር ነው ያላት እና እሱ ነገር በጣም አናዷታል። እና ለዛ ነው መጨረሻ አካባቢ በጣም ተሰብራለች። ማለት ብዙ ጊዜ ታቸዋል። ከፈጣሪ በታች ከእናቴ ቀጥሎ ፉፉ ለእኔ ትልቅ ቦታ አለው፣ ይረዳኛል፣ ምናምን የሚለው ነገር ሁሌ ደጋግማ የምታነሳው ነገር ነው እና ዛሬ እሷ እኔ ትክክል ነኝ እያለች እሱ ደግሞ ውሸታም ነሽ ይላታል። እኔ ትክክል ነኝ እናም ስትለው አውቀሽ ነው አስመሳይ ነሽ ምናም ሲላት እሱ ነገሩን ያኔ የሰጠችው ቦታ አጥተዋለሽ ከሱ ውስጥ ማለት ነው እና ለዛ ምናለች እኔ ኮፉፉን ከሰው ሁሉ አብልጭ ነበር የማየው የተሻለ አስተሳሰባለሁ ብዬ አስባለሁ። ሳልነግረው የልቤን ያቃል ብዬ አስብ ነበር። ነገር ግን ተሳስቻለሁ ብላ ጭራሽ በራሱ አስተሳሰብ እየተጸጸተች ነበረ ማለት ነው እና ለምንድን ዝን ያክል ያመንኩት ለምንድን ነው ከሰው ሁሉ የተለየ ነው ብዬ በልቤ ውስጥ ቦታ የሰጠውት እያለች ስትል ነበረ። ግን ያናድዳል አይደለ? ለምሳሌ በሁለቱም በኩል ያናድዳል ማለት እኔ ፉፉም ትክክል ነው ማለት አስባችሁታል። ያለቀ የተዘጋ ነገር እንደ አዲስ ስታዩት ያናድዳቸዋል። እሱ አፍቃደዋ ስለሆነ እንደገና ደግሞ ፍቅርም ባላየችውና ባላደረገችው ነገር ደግሞ አለ፣ ከእሱ ጋ የሆነ ነገር ያልጨረሹ ነገር አለ ተብሎ ሲናገራት ያስከፋል። ስለዚህ እንደኔ እንደኔ የሁለቱን ጸብ የሚፈልግ ሰው ያን ፎቶ ወስዶ ያስቀመጠ ነው የሚመስለኝ። ይህን ሀሳብ ግን ሌሎቻችሁ መጥቶላችሁ ያሉ ብዬ አላስብም። እርግጠኛ ነኝ ይሄ ሀሳብ ራሱ ለሁለት እንደሚከፍላችሁ አቃለሁ፣ ኦድየንሶች ማለት ነው። ምክንያቱም አሁን ከፍቅር በኩል ያለው ፍቅር ትክክልና ታቷሽ የምትሉ ትችላላችሁ፣ ከፉፉ በኩልም ያላችሁት እንዴት ፎቶ ሊገኝ ይቻላል እውነት ምናምን ብላችሁ ልትሉ ይችላላችሁ። ግን እንደ እኔ ከሆነ ሁለቱም በማያውቁበት ሁኔታ የአብርሽ ፎቶ እዛ ቤት ውስጥ እንዲገባ ያደረገ የሆነ ሶስተኛ አካል አለ ብዬ አስባለሁ። ይሄ ነገር ታሳቢ ይደረግበት። ምክንያቱም ያው ታውቃላችሁ የአሁን ሰው በጣም ክፉ ነው ማለት የሆነ ሰው ማጥቃት ከፈለገ እስከ ጥግ ድረስ ይሄዳልና ይሄ ደግሞ ሲምፕል ነገር ነው ሁለቱ ማለት ጓደኞች አሏቸው፣ ታውቃላቸው በዙሪያ ያላቸው ብዙ ጓደኞች አሉ። ትናንትን ፍቅር ስትል ነበረ፣ በዙሪያ ብዙ ሰው ነበረ። እኔ ስቸገር እና የሆነ ችግር ሲገጥም አንድ ሰው አጠገብ ያልቆመም ስትል ነበር እና ምናልባት እንደዚህ አይነት ሰዎች አሉ። ብዙ ጊዜ ጓደኛ ሆኖ በሱም በሷም ዙሪያ ያሉ ብዙ ጓደኞች አሉ፣ ስለዚህ ከነዛ ውስጥ አንዳቸው ቢሆንስ ይሄን ነገር ያደረጉት ብዬ እኔ በበኩሌ አስባለሁ ማለት ነው። ለማንኛውም ሁላችሁ ማለት ነው የሆነ በሕይወታችሁ በኑሯችሁ በሆነ በስራችሁ የሆነ ነገር ሀፕን ሲያደርግ ቀጥ ብላችሁ በቃ ለምንድነው ምናም ብላችሁ የያዙኝ ልቀቁኝ አትበሉ። ቁጭ ብላችሁ እንዴት ሆነ ለምን ሆነ ምናም የሚለውን ነገር ካሰባችሁ ማለት ነው፣ ልክ እንደ መርማሪ ፖሊስ ቁጭ ብላችሁ ካሰባችሁ እናንተ የምታስቡት ሌላ ነው፣ ነገሩ ግን በሌላ በኩል ሆኖ ታገኙታላችሁ ማለት ነው። እና ለዚህ ነገር ደግሞ ትዕግስት በጣም አስፈላጊ ነው። በነገራችን ላይ የረጋ ወተት ቅቤ ይወጣል እንደሚባለው የሆነ ነገር ስትናደዱ ባትናገሩ ነው የሚመረጠው። ለምን ብዙ ጊዜ እኛ ሰዎች ስንናደድ የምንናገረውን አናውቅም። በቃ ፋችን ላይ የመጣውን በሙሉ ነው የምንወረውረው። ያ ነገር ደግሞ ያንን ሰው ያስቀይመዋል። ነገሩ ተጣርቶ ያ ነገር ውሸት እንደሆነ ከታወቀ ጸጸት ነው ማለት ነው አሁን ይሄ ነገር አሁን ለሆነ ሰው ገብቶ እኮ ነው ያን ፎቶ ያስቀመጠው። ፍቅር ምንም እንዳላደረገች ከታወቀ ፉፉ መልሶ ይጸጸታል ማለት ነው። ምክንያቱም ያው አንዳንዴ የበደል ነው በደል ይቅርታ ለማለት ራሱ ያንስብናል ይቅርታ ማለት ነው። ስለዚህ ደሞ የሰው ልጅ በጣም በድላችሁት ይቅርታ ብትሉት ማለት ነው፣ አጠገኑትን ጠባሳውን ትታችሁ ታልፋላችሁ ማለት ነው። አሁን ለምሳሌ የሆነ ብርጭቆ ሰብራችሁ በፕላስተር ብጠብቁት ሊጣበቅ ይችላል፣ ግን ውሃ አይዝም። አንዳንዴ መጥፎ ምላስ ደግሞ እንደዛ ነው። ሰውን ታደሙትና ይቅርታ ትሉት አላችሁ። ነገር ግን እዛ ሰው ላይ ልብ ላይ የሆነ አሻራ ትተዋላችሁ ማለት ነው። እንደዛ ደግሞ ጥሩ አይደለም። ስለዚህ ፉፉም ትክክል ነው፣ ፍቅርም ትክክል ናት። እኔ እንደኔ እንደኔ የሆነ ሰው ያን ፎቶ እዛ ቤት እንዲገባ አድርጎታል ብዬ ነው የማስበው። ውድና የተከበራቸው የቻናል ቤተሰቦች እናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ስለነበረኝ ቆይታ አመሰግናለሁ። ቻው ደናው ነው